ወይዘሮ ራሄል እንግዲህ ጽናትን ከጓደኞቿም ጋር ሆነ ከባቢ ጋራ እንዲሁም ከአቶ ተስፋዬ ጋር ያደረገችው ጥረት አልሳካላት ብሎ አሁን ደግሞ በቤት አከራዮቹ በኩል ዙራ መታለች። እንግዲህ የቤት አከራዮቹን እጥፍ የቤት ኪራይ ከፍላ እነሱን እንዲያስወጡላት ቤቱን ስለእንደምትፈልገው ተናግራ እንግዲህ ጽናትንና አባቷን እንዲሁም ወደ ጎዳና እንዲወድቁ ለምን የጽናትና የጋሽ ግርማ ቤት ካለ ባቢም እዛ ሆኖ እንደ እየተጽናና እሷን ዙሮ እንደማያ ተስፋ ቆርጣለች ማለት ነው በዚህ ያሰበችው እንግዲህ አሁን እንግዲህ ጭንብሌን ቀይሬ እሷን እነሱን አንድ ነገር ማድረግ አለብኝ በእሷ ዙሪያ ያሉ ሰዎች ጠንካሮች ናቸው እና አልተገዙኝም ስትላቸው እንግዲህ እንደፈለግሽ አድርገሽ የራስሽ ማድረግ መብትሽ ነው ሲሉ አቶ ተስፋዬ ያሏትን በመከተል እንግዲህ ለቤት አከራይዋ ሴትዮ እንግዲህ ገንዘብ እጥፍ ከፍላ ከቤት እንዲወጡና ጎዳና እንዲወርቁ አስደርጋቸው በጣም ያሳዝናል እና ባቢም ደግሞ ምርጫው ንጽናትን እንጂ በፍጹም እሷን እንደማይፈልጋት ተናግሯል ደጋግሞ። እሷም ሄዳ ጽናት ከቢሮ አናግራት ነበር። ፍቅርን በፍቅር እንጂ በገንዘብ ለመግዛት አትሞክሪ፣ ከፈለግሽ ባቢ ካጠገብሽ ነው ያለው የፈለግሽውን ማድረግ ትችያለሽ ስትልም ብታናግራትም አቶ ተስፋዬም እቤት ድረስ ሄደው ልጄ በድህነት ኑሮ እንዲኖር አልፈልግም ብሎ የተናገሩት በጣም ይገርማል። ትላንት ድሃ የነበሩ ሰው ሰውዬ ዛሬ የእነሱ ከሀብታም ላይ የነበሩትን ሰዎች ልጅ በድህነት እንዲኖር አልፈልግም ካሉ ለምን መጀመሪያ በልጅነቱ ሀብትን አምጥተው እንደ እሳቸው ተፍ ተፍ ሰርተው ልጃቸውን በሀብት ማማ ላይ ለምን አላስቀመጡ ነበረ? በጣም የሚያሳዝን ነው። አሰላሙ አሌይኩም ወረሕመቱላህ ወበረካቱ። ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ጽናት በብሌንም በኩል በእናቷ በኩል ሄዳ ገንዘብ ሰጥታ እናቷ ለማስቀረብ ብትሞክርም ወይዘሮ ራሄል አልተሳካላትም። እንዲሁም ባቢን በአባቱን ከስራ አባትነቱ ኃላፊነቱን እንዲክደው እና ከስራም እንዲያባረረው ብታደርግ ምንም መፍትሄ አላገኘችም። አሁን እንግዲህ እንደ እቅድ አድርጋ ይዛ ተነስታ የመጣችው ደግሞ እነሱን ከቤታቸው ማፈናቀል ነው። ይሁን ቤቱን ለቤቷ ሴትዮ አከራይ እንግዲህ ዳብል ልሰጣችኋለሁኝ፣ ቤቱን በጣም ስለወደድኩት ነው። አስለቅቁል ስለተባሉ የመልቀቂያ ወረቀት እንግዲህ ለነሱ ተሰጥቷቸው ወደ ጎዳና ወድቀው እንዲያው ነው። አቶ ተስፋዬም በዚህ ተስማምቶበታል። እባክህ እኔ ተዋዋለሁኝ፣ ባቢን አባትነትን አትንፈገው እና ስራውንም ይቀጥል ከኔ ጋር ያቆማል ብትላቸው ጊዜ ረፍዶብሻል በጽናት ስለዚህ ወንድ ልጄን ደግሞ ድህነትን እንዲያይና እንዲቀምስ ፈልጋለሁ ያሉት። መጀመሪያ እኮ ሲጀመር ጽናት ያገኘችው እኮ ባቢን ከጎዳና ላይ ነው። መጀመሪያ ጎዳና ላይ ጥለውት የነበሩትን የረሱት ይመስለኛል አቶ ተስፋዬ ማለት ነው። እሷ እንግዲህ በፈለግሽው መንገድ ሄደሽ ከእኔ ጣገብ ራቂልኝ፣ ከእኔ አካባቢ ጥፊልኝ፣ እኔ ግን ለበቀሌ መልስ ነው አለቻት። ምን ማለት ነው ደግሞ ለበቀሌ መልስ ብላስ መበቀል ምንድን ነው ስትላት፣ ደግሞ ናሆሜን ወደ ራሴ እንደወሰድሽብኝ ደግሞ አንቺ በዙሪያሽ ያሉትን ሰዎች አንቺን ማሳጣት ነው የምፈልገው፣ ሁሉ ያለሽን ነገር መውሰድ እፈልጋለሁ ስትላት፣ እና ከኔ ጋር ያለሽ ጦርነት ተያይዘሻል ማለት ነው ቀጥይበት፣ ግን ፍቅርን በፍቅር እንጂ በገንዘብ ለመግዛት አትሞክሪ ብላ ሊያጠቃና ያለችላል እሱን አትነግሪኝም እያለች ነበር። እንደገና ባቢን ምሱ እባክህ አባት ጋር አትጣላ፣ አንተና ኔ በድብቅ እንገናኛለን ብትላቸው፣ በፍጹም አንቺ ጋር ያገኘሁትን ደስታ የትም አላገኘሁትም ጽኑዬ፣ እኔ የምፈልገው ከአንቺ ያለው ደስታን ነው ሲል ነበር ነገራት። አቶ ተስፋዬም ራሄል ከልጄ ብያስጠንቅቅሻለሁኝ፣ ካራቅሽ ግን ዋጋሽን ታገኛለሽ እያሉ ጽናትን ይሏል። በዚህ ምክንያት እንግዲህ እሷን ቤቷ አኩርፋ ስትገባ ምን ሆነሽ ነው ሲል አባት ተጨንቋ ጋሽ ግርማ ሲጠይቋት ያለችው መልስ እንግዲህ ከስራ ተባረርን፣ እኔና ባቢ አንድ ላይ እንዳንሆንም ተነገረን ስትላቸው በምን ምክንያት ሲሉት የድሃሊ ስለሆንሽ በድህነት አለኝ ብላል አባቷ ስነግረው አቶ ተስፋዬን ጠርተው ከቤት ድረስ እንዳናገሯቸው ሲያደርጉ አቶ ተስፋዬ ደግሞ ጋቶ ጋሽ ግርማ ጋ ሄደው፣ ይቅርታ ጋሽ ግርማ ጋ ሄደው ምነው ታመምክ እንዴ አሞህ እንደሆነ እኮ ብዬ ነው እና ስትለኝ፣ ፈርቼ ነበረ። ተመስገን፣ አሁን በጣም ደህና ነኝ ተሽሎኛል አላቸው። እና ታዲያ ለምንፈልገኝ ነው? ስለ ልጆቹ ጉዳይ ልንነጋገር ነበረ። ስለ ልጆቹ ጉዳይ እኮ ያለቀ ነገር ነው። አባት ለልጁ ጉድጓድ ያየ አይከተውም፣ እንዳይከተው ደግሞ ይጠነቀቀለታል ብዬ እነግሬዋለሁ እኮ ለባቢ አላቸው። ግን ያልከው ነገር ስላልገባኝ ምክንያቱን ለማወቅ ነው ስትናቸው ምክንያቱማ ልጄ በፍጹም በድህነት ማማ እንዲኖር አልፈልግም። ድሃ መሆን አይፈልግም በቃው። ስለዚህ ግን አሁን የምትናገሩትን ነገር አስተውለዋል? ሲል ጠየቃቸው። ከዚህ በፊት እኮ እኛም ባለገንዘብ ሀብታሞች ነበር ነ እርስዎ ደግሞ በድሃነት ይኖሩ ነበር። ግን ሕሊና የሚባል ነገር የለም። ስለ ትናንትና እኔ አላቅም። ስለ ነገ ነው ማስታውስ ነበር ያሉትና በጣም አዘኑ። ጋሽ ግርማ ና እስኪ እነሱ እኮ ልጆች ናቸው። በውስጣቸው ፍቅር አለ። ነገ ደግሞ ሰርተው ያድጋሉ ይለወጣሉ አሉ። የቤት ሰራተኛ ጽዳት ሰርታ ነው የሚያልፍላት ብለው ከትከትከትከት ብለው እስኪስቁ ጋሽ ግርማ ተደናገጡ እና የምን ቤት ልጅ የምትሰራውን ጽናት የምትሰራውን የስራ ድርሻ አታውቅም እንዴ የኔ እኮ የቢሮ የጽዳት ሰራተኛ ናት ሲሏቸው ጋሽ ግርማ በጣም ተደናገጡ እና እንዴ እንዲህ ማ ሊሆን አይችልም። ይሄ ማ ሊሆን አይችልም። በቃ ይሄው ነው። ስለዚህ ልጄ በችግር እንዲሟቀቅ ስለማልፈልግ አልፈቅድለትም። ያፈለገ እናንተን እንደፈለገ ይሁን እድሉን ሰጥቸዋለሁኝ ሲሉ ነበር የወጡት። አቶ ግርማ በጣም ደነገጡ። ጽናት ደግሞ በእኔ ምክንያት ባክህ ባቢ እንድትቸገር አልፈልግም፣ ከአባት ጋራ እንድትጣላ አልፈልግም ስትለ በፍጹም፣ እኔ ባንቺ ምክንያት አይደለም አባቴ ገንዘብ ወዳጅ ነው። እንኳን ተፈጠረ እንኳን ይሄ ነገር መጣ፣ ይሄ ነገር ያጠነክረናል እንጂ በፍጹም አያለያይን። አትከፋብኝም በእኔ ብላ ስጠይቅ፣ በእኔ ምክንያት እኮ ነው ከአባትህ እየተጣላ ያለኸው ከቤት የሚወጣው ብላ ስትለው፣ በአንቺ ያገኘሁት ደስታስ፣ በአንቺ ያገኘሁት ሰላምስ አይቆጠርም እንዴት? ጽናትዬ፣ እባክህ አትደብቀኝ፣ እኔ ፍቅር ውስጡን ንገረኝ ብትለውም አልከፋኝም እባክሽ። አልከፋህም ግን ምንድን ነው እየተሰማህ ያለው ስተው፣ በእርግጥ ከፍቶኛል። እውነት ለመናገር ከፍቶኛል ተጨንቄያለሁ። ግን አባቴ እንደዚህ ሆነ ምን አደርገዋለሁ። ዛሬ አንቺን ምክንያት አደረገ እንጂ አባት እኮ ከተቀየረ ቆይቷል። የአንቺ አባት እና የኔ አባት የተለየ አስተሳሰብ አላቸው። የኔ አባት ገንዘብ ወዳጅ ነው። የአንቺ አባት ግን ለአንቺ ሲል ብዙ ነገር የሚያደርግልሽ ነው እና ምንም በአንቺ ምክንያት በእኔ ምክንያት ነው ብለሽ አትሰቢ። በአንቺ ምክንያት አይደለም። በእኔ ሞ መቼም ቢሆን ደግሞ እኔ እሷን አላገባትም። አበደን አንቺን ነው ምፈልግሽ ጽኑዬ ፈለገ ይሆነ እና እኔ እባክህ ናሆሜ ችግር ውስጥ እንዲገባ ፈልጌ አይደለም። ነገሮችን ግን አስተውሎ እንዲመለስ እፈልጋለሁ ስትል ለጋሽ ተስፋዬ ሀሳብ ትነግራለች። ስራ እናስለቅቃቸው፣ ባቢና ጽናትን ከስራ እንድናሰናብታቸው ነው። ምክንያቱም ስራ ካላቸው ምንም ችግር አይኖርባቸውም እና አይጣሉም፣ አይለያዩም፣ እየሰሩ መኖር ይችላሉ። ስራ ከሌላቸው ግን በምን ይተዳደራሉ ስትል እንደዚህ ነው እንዲያሰብሽው አሏት። ልክ ነሽ። በቃ እሺ ምንም ችግር የለም ከስራ አሰናብታቸዋለሁ ሲሉ ነው እንግዲህ የወይዘሮ ሄራ ሀይልን አሳብ ይዘው ከስራ ያሰናበቷቸው ማለት ነው። ሆኖም ግን በስራ መሰናበቱ ምንም አልመሰለውም። በእርግጥ ቢነደውም ጎዳና ላይ ለጎዳና እያወራ እየተበሳጨ ምርር ብሎት ስቅስቅ ብሎ ቢያለቅስም የአባቱን ነገር ምንም ማድረግ አልችልም እና ምንም ማድረግ አልቻለም። አባዬ ከስራ እያሰናበት ከኝ ነው በአንስ እኮ ልጅህንም ከመቼ ወዲህ ነው ጭካኔ የመጣው እንዴት በልጅህ ትጨክናለህ እኔ እንደዚህ እንትሆናለን ብዬ አላስብም አንተ እንደዚህ መሆን በጣም ያሳዝነኛል አለ ናሆሜ ማለት ነው ከስተት እንድትማር ብዙ ጊዜ መክሬያለሁ እኮ ዛሬ ነው እንደ አባትነትህን ያወቅኸው አሉት አባ፣ ትላንትና ከቤት አባረርከኝ፣ ዛሬ ከስራ አባረርከኝ። አደልች ምናምን አትበልች። እኔ ጽናት ፍቅሬ ናት ህይወቴ ናት በጣም የመወዳት ናት። አንተ ተሳስታል። ለምንድነው ግን እንደዚህ የምትጨክንባት? በቃ ጽኑዬ፣ ተነሺ፣ ልብስሽን ቀይሪ፣ ና እንውጣ ብሎ ጽኗት ልብሷን አስቀይሮ እየጎተተ አስፓልት ላስፓልት ሲወስድ ያተረ ቀስ ቀስ አለችው እና ግን እኮ ይህ ሁሉ በአንተ ምክንያት ነው ይሄ የሆን ከውሰ ጽናት፣ እኔ ነገሪች ገንዘብ ብንም አደለም ጎዳና ህይወትም የለመርኩት ነው። ምንም ነገር ይሆን አብረሽ እንዳታስቢ በእኔ ምክንያት ነው አትበይ። ከዚህም በፊት ጎዳና ጥሎኛል አባቴ። ብቻ አንቺ ያጣው ጊዜ ነው ልብ የሚሰበረው ና ቃል ግቢልኝ ሲላት፣ እሺ ብላ ላትክደው ቃል ተገባቡ ለሶስተኛ ጊዜ ማለት ነው። ከዛ በኋላ ሂጂ ወደ ቤት እኔ እመጣለሁ ብሎ እሷን ወደ ቤት ሰዶ እሱ በጣም አለቀሰ፣ ተንሰቀሰቀ፣ በአባቱ አዘነ። ከዛም በኋላ ቤት ገብቶ እንግዲህ ሲገቡ እንዴት ናችሁ ልጆች ሰላም ዋላችሁ? ብሎ ጋሽ ግርማ ሲሏቸው አዎ። ከዛ እያወሩ እያሉ እኔ ራት ልስራ እናንተ ተጫዋቱ ስትል ቆይ ጽኑዬ አንድ የምጠይቅሽ ነገር ጥያቄ የደበቅሽ ነገር አለ ሲሏቸው፣ ጋሽ ግርማ ይጠይቋታል። ምንድነው አባዬ ደበቅኩ? ኧረ አታስጨንቀኝ አለችው። አይ ለምንድን ነው በአባትሽ መስሪያ ቤት ውስጥ ጽዳት የምትሰሪው? እንዴት በሞራልሽ እኮ ነው የተረማመዱብሽ ይሄ ሰውዬ። ስለዚህ ለዚህ ለዚህ ሌላ ቦታ ላይ ስራ ተቀጥረሽ ብትሰሪ ነው የሚሻለኝ እና ይህን ነገር ፈልገውም ለዚህ ስራ እንዴት በአባትሽ መስሪያ ቤት እንደዚህ ሆነች ትኖር ያለሽ እሳቸው ደግሞ ድህነትን ነግረው እና ነገ ድህነት ደግሞ ያገኘ ያጣል፣ ያጣም ያገኛል። ሁላችንም ከነበርንበት አልተገኘንም፣ ወደፊት የሚያየው ነው ይደርስበታል ሲሉ በጣም አጽናኑ እና ያን ስራ እንዲሁም እንድትለቅስ ያደረጓት። ባትልም እኮ አባዬ ከስራ ተባርር ያለው ስትል ችግር የለውም፣ ለዚህ ለዚህ ስራማ ሌላ ቦታ ግን ይህ ሁሉ የዳረብኩሽ ልጄ እኔ ነኝና፣ አፉ በይኝ ይቅር በይኝ ብለው አሏት። ስትነግራቸው ከስራ መባረራቸውን በጣም አዝነዋል። ቢሆንም ግን ዋናው ፍቅር ነው። እሷንም ነግራታለች። ባቢን ከፈለግሽ የጣልሽውን ማንም አነሳው አትበይ፣ መጀመሪያ በፍቅር በፍቅር እንጂ በገንዘብ ለመግዛታት ሞክሪ ስትል ነበር የነገረቻት። እንግዲህ ባቢም የፈለገ ይሁን ብሎ ለእሷ ቢያጽናናም በጣም ተሰምቶት ግን በጣም የተንሰቀሰቀ ነበረ። ራሱን መቆጣጠር አልቆ ያል ራሷ ቢሊየን፣ ተይው ይሂድና ይውጣለት። አልቅሶ ከአንቺ ፊት ላለማልቀስ ፈልጎ ነው እንጂ ሳይሰማው ቀርቶ አይደለም። ምን አይነት ጨካኝ አባት ነው ስትል፣ እሱም እኮ አለ በአለም ላይ እንዳንተ አይነት አባት አላየሁም ብሏል። ይተጠቃሏል። እናመሰግናለን።